በኦሮሚያ ክልል ውስጥ በከፍ የኦሮሚያ ህዝብ መዝሙር ነው። እንግዲህ የኦሮሚያ ህዝብ መዝሙር በኦሮሚያ ክልል ውስጥ የሚማር ተማሪ ሁሉም ይዘምራል ማለት ነው። የሚገርመውን ነጥብ በጣም አስረዳችኋለሁና ይላል የሚለው ኦሮሚያ፣ ኦሮሚያ የትልቅ ታሪክ እናት፣ የኦሮሞዎች እንብርት፣ የገዳ ስርዓት አዳራሽ፣ የህግና ስርዓት መሬት፣ የጨፌ ኦዳ እናት፣ የመቶ አመት እድፍ በጣም ያዙልኝ፣ የመቶ አመት እድፍ በደማችን አጠብንልሽ ይህ ትርጉም አለው በብዙ እልፍ እልቂት ባንዲራችን ከፍ አደረግን በጣም የሚገርም ነገር በብዙ በብዙ እልፍ እልቂት ባንዲራችን ከፍ አደረግን ይህ መዝሙር ግን የማነው መዘመር ያለበት ለአንድ ሀገር ለአንድ አላዊ ሀገር ስለዚህ እዛ እዛ ሌሎ አላዊ ሀገር እየተመሰረተ ነው ማለት ማለት ነው በብዙ እልፍ እልቂት ባንዲራችን ከፍ አደረግን የትኛውን ባንዲራ እዛ ከግብፅ ዘውት የመጡትን እና ገዳ አሁን አገሪቱን ሽዋን አጠቃላይ አዲስ አበባን ጨምሮ የሚያውለበል የሚያውለበልበውን ይሄን ከግብጽ የመጣ ባንዲራ ነው ማለት ከፍ ያደረገው፣ በብዙ እልፍልጭት በደማችን ከፍ አደረገ። ግን ይህ ስኒ ግን መሆን የነበረበት በብዙ እልፍልጭት ባንዲራችን ከፍ አደረገን ማለት፣ ለኢትዮጵያ ለሉዓላዊ ሀገር ነው መዘመር ያለበት። ስለዚህ ይህን መዝሙር ኦሮሚያ ክልል ውስጥ ያለ ትውልድ ይማራል። ማን ማን ነው የሚማረው? ሁሉም፣ አማራውም፣ ትግሬውም፣ ጉራጌውም፣ ሀዲየውም፣ ሶማሌውም፣ አፋሩም እዛ ክልል ውስጥ ያለ ይማራል ማለት ነው። ስለዚህ ሉዓላዊ ሀገር የመመሰረቱ እድል ወይም ሁኔታዎች ተመቻችተዋል፣ ጊዜ ነው የምንጠብቀው ማለት ነው። እና ደስ ብሎናል። ደስ ሲበልሽ ስልጣን መልሰን አገኘንሽ አገኘንሽ ይላል። ይህ ትርጉም በአማርኛ የተተረጉመ ነው። ኦሮሞኛው የኦሮሞኛ ስለ ስለዚህ ከዚህ አንጻር ኢትዮጵያ ውስጥ ያለው ነገር አንድ ሀገር አለን ለማለት አያስችልም፣ ለጊዜው ነው። ሁለተኛው ለመጨረሻ እንዴት ብሎ አንድ ጥያቄ ላቅርብልህ። የአማራ ህዝብ ጠላት አለው ብለታም አለ ነበረውስ? በጣም ጥሩ። የአማራ ህዝብ ጠላት ነበረው አለው፣ ግን አልተነገረም። ያልተነገረበት ምክንያት እንግዲህ አራት መቶ ዓመት ገደማ ጎሳዎችን ይዞ የገባል ጠላት አለ። እሱም በሰነት ተሰንዶ በግዕዝ ተጽፏል። አባ አባ ባህሪ የብርብር ማርያም ጋሞ ክፍለ ሀገር ውስጥ የሚገኝ የብርብር ማርያም ቤተ ክርስቲያን መነኩሴ ጽፎ ያስቀመጠው፣ በመጀመሪያ ጎሳዎቹን ይዞ እንዴት እንደገባ ይሄን ይሄንን ጎሳ ግና እነ ሚኒሊክ ይህንን ጎሳ ከኢትዮጵያ ሕዝብ ጋር አንድ አድርገው በገዙበት ሰዓት ከኢትዮጵያ ህብረተሰብ ጋር ጋራ ወጉን ባህሉን ለምዶ የራሱንም ወግ ባህል፣ ጥሩ ወግ ባህል ይዞ ይቀጥላል ብለው በመጋባት በተለያየ የሥራ ኃላፊነት አሰማርተው አንድ ይሆናል ብለው አስበው ነበር። ገዳ ግና የጦርነት ባህሉን የማፈናቀል የመግደል፣ የአሰቃቂ ግድያ የመፈጸሙ አልተወም። በእነማን አማካኝነት ገዳ የሚመራቸው ኑስ ሰዎች አሉ። ይቱ ከረዩ፣ ቄሮ፣ ኦነግ ሸኔ እየተባለ ሰዎች አንዱ ናቸው። ስማቸው ነው የሚቀየረው። እነዚህ ዛሬ ህዝባችን በወለጋ ባርሲ አሰቃቂ ግድያ እየገደለ የሚኖር ጥራት አለን፣ ግን ተደብቆ አልተነገረም። ፖለቲከኞቻችን ማን እንደሆነ ጥራትን አላወቁም። እስካሁንም ድረስ አምሳ ዓመት ትግል ሂደት ተካሂዷል። ከዛ ሰዎች ጀምሮ፣ ግን ጥራትን ሳያውቁት የተካሄደ ትግል ነው። እኛ ፖለቲከኞቻችን እዚህ ላይ ግልጽ እንድታደርግልን የምንፈልገው ነገር የገዳ ስርዓት ማለት ህዝባችን የሚያውቀው በሽምግልና እና በእርቅ ነው። አሁን ደግሞ አንተ የምትለን ነገር ከዚህ በተቃራኒ ነው። ምናልባትም ገዳ የጦር ድርጅት ነው ብለታምናል። ወጣቱ ገዳ ማለት እንዳልኩት የጦር የጦር ድርጅት ነው የጦር ተቋም ነው። ግን እሷ ይባስ ብሎ ደግሞ ያላወቀ ህዝባችን ያላወቀ ፖለቲካዎቻችን በዩኒስኮ እንዲመዘገብ ተባባሪ ሆነው ዩኒስኮ ላይ አስመዘገቡት። ምንድን ነው አስመዘገቡት? የሽማግሌና የአባወራዎች ተቋም ያሰራቂ ተቋም ተሎ የተመዘገበ ግን፣ መሆን ያለበት ይህ ተቋም ተወግዞ፣ እኛም ለዓለም አቀፍ ማህበረሰብ አስተዋው አስተዋውቀን የአሸባሪ ቡድን መሆኑን ምስራቅ፣ መካከለኛ ምስራቅ ላይ አይሲስ እንደተፈጠረ ሁሉ በአፍሪካ ብቸኛው ኢትዮጵያ ውስጥ የተፈጠረ የአይሲስ ቡድን ማለት ገዳ ነው። ተጠቅሽ ነው። ለምን እሱ ባህሉም ወጉም ሴቱን ጦር ነው በኢትዮጵያ ሕዝብ ላይ በኢትዮጵያ ነባረ ሕዝብ ላይ በየስምንት ዓመቱ በሳይክል ወይም በዙር የሚካሄድ ጦርነት እያካሄደ የኢትዮጵያን ነገድ ያጠፋ የጦር ድርጅት ነው። ያጠፋቸው ነገዶች በዩኒስኮም ተመዝግቧል። እነዚህ 28 ናቸው። ከነሱ ለምሳሌ በጣም የሚታወቁት ጋፋትና እናሪያ የሚባል አሁን ኢሉባብር የሚባለው አካባቢ ይኖሩ የነበረ ሕዝብ በግዲ ወንዝ አካባቢ ጠፍቷል። ሌሎችም ጠፍቷል። በመመናመን ላይ ያሉ አሉ። አሁን የአማራ ህዝብ ጨምሮ በዚህ የጦር ድርጅት ምክንያት የተፈደለና እየተፈናቀለ ያለ ነው። እስካሁን ድረስ ግን ፖለተኞቻችን ይህንን አላወቁትም። ካሁን በፊት የምኖት አባቶቻችንም ይሄንን ነገር በትዕግስት በትዕግስትና ሰላም በመመኘት ምክንያት ማጋለጥ አልቻሉ፣ መታገል አልቻሉ። ካሁን በኋላ ግን የሃይማኖት አባቶቻችን እውነተውን ቢናገሩና ከተቻለ ይህን የማፈናቀል የመግደል ባህሪውን በኤቱ በከረዩ በቄሮ በሸኔ በኦነግ በሚባሉ ቡድኖች አማካኝነት ይህንን ቢተው ከዛ ውጭ ግና እንዲይስ ባሸባሪነት ተፈርጆ ሁሉም ዓለም አቀፍ ማህበረሰብ ተባብሮ ይህንን ቡድን ከስረው ማስቆም ወይም ማጥፋት ነው ያለባት። ከዛ ውጭ ኢትዮጵያ በምታምር ሰላም አታገኝ። ለዚህም ደግሞ የማሳየው የዚህ ጉድን ትልቅ የጦርነት ባህሪውን የጦርነት ድርጅት መሆኑን የማሳየው ምንድነው? በኢትዮጵያ ውስጥ ዘመነ መሳፍንት ወይም ደግሞ ዋር ሎርድ ስታውሩ የተመዘገበው ፖለቲካችን ምንድነው ብሎ ያስተማሩ የኢትዮጵያ ንጉሶች የርስ በርስ ሽኩቻ ችግር ብሎ ነው ያስተማሩ። እውነታው ግን ይሄ ነው። እውነቱ ግና ገዳ ነው። የኢትዮጵያን ማዕከላዊ መንግስት አዳክሞ ወደ እርስ በርስ ጦርነት ያስገባው የመጀመሪያው ዘመነ መሳፍንት ወይም ፈርስት ዋር ሎርድ የሚባለው ምክንያቱ ገዳ ነው። ለምን? በእግረኛ አህመድ ጦርነት የተዳከመውን ማዕከላዊ መንግስትን እግር በእግር ገብቶ ገዳ ጎሳዎችን በየስምንት ዓመቱ ወረራና ግድያ እየፈጸመ ማዕከላዊ መንግስት ከጎሳ ጋር ወደ ዘመነ መሳፍንት እንዲገባ ያደረገ ገዳ ነው። አሁን ደግሞ ይህ ገዳ ይህ ባህሪው አሁንም ወደ ሁለተኛው ዘመነ መሳፈት ሊያስገባል አስገብቶናል። ሁለተኛው ዘመነ መሳፈት ያለ ነው ማለት ይቻላል ለሚያስተውና ለሚረዳ እና፣ ባጭሩ ገዳ የጦር ድርጅት ነው፣ አሸባሪ ነው። ባህሉም እሴቱም ጦርነት ነው እንጂ ሌላ እሴት የለውም። ወንድማችን እናመሰግናለን ላደረክልን ቃለመጠይቅ። መጠይቅ ባለን በክፍላችን ባለን ክፍት የስራ ቦታ ባለን ክፍተት ላይ ገብተን ታግዘናለ ብለን እናምናለን። መልካም የስራ